ነፂ መጣሽ! ጋይስ እውነት መነ ምን አለች? እንጂ መቼም አትጠፋም። አሁንም እውነት አለኝ ብላ እንግዲህ ፎቶ አለ ጣጥፋ ካቻሳ ብላለች። እሰይ፣ እንደዚህ ዝንጥ ብላችሁ የት ነው ሄ? ቦታ ደግሞ ኦ ማይ ጋድ! ኦ ማይ ጋድ ሄ በባንዲራ የተነሳችሁት ደግሞ በጣም ነው የሚያምሩ። ይሄ መቼ ነው ባክሽ? አአ የቅርብ ጊዜ ሄነ ነገር ወይ ኔ ነፂ ወይ ኔ ነፂ ኔ ናፈር በበለውልሽ የኔ እናት ታማ ሆስፒታል ነው ያለችው። አሁንም እውነት አለኝ እውነት ትወጣለች ብላለች። ኦ ማይ ጋድ ሩታ አበደች። ሌላ ፋይል ልታወጣ ነው ነፂ። ሩታ አላወጣውም ያለችው ፋይን ነፂ ልታወጡ ነው ሩታ። ደግሞ በዛ ሰው ማመን ቀብሮ ነው ሰውን በማመኔ ተጎድቻለው፣ ሰውን በማመኔ እንደ የዋህና እንደ ጅል ታይቻለው እያለች ነው ኦ ማይ ጋድ ሰህ ሰህ

ዌልካም ባክ እንዴት ናቸው? ደህና ናቸው። ቡንቻ አሮጊት ጊታ ላ ለመሳ እንኳን ፈጣሪ ሆይ እድሜና ጸጋ ጨምሮ ልኝ አሮጊት ለምባል ስለበቃኝ ክብርና ምስጋና ው ለአንተ ይሁን። አው እና ኔ እኔ ሁላችሁን ይ እውነትን ያየሁትን ነገር እሩት አሳዘነችኝ፣ አሳዘነችኝ አትበሉ ጋይስ፣ አትበሉ። መክረናት መክረናት አልሰማላለች እኮ ውሃ ቢወቅጦ በቃ ውሃን ማፍሰስ ድንጋይ ላይ ታቃላችሁ፣ ድንጋይ ላይ ውሃ ሲፈሰስ ተፈናጥሮ ዳር ነገር ወይም ራሳችሁን ይረጫችሁና ያበሰብሳችኋል። እኛ ደመቁዬ፣ እባክሽ ቤተሰብሽን አክብሪ፣ ወደ ቤተሰብሽ ተመለሽ፣ ይሄ ሰው አይሆንሽም፣ ሴት አተራማሽ ነው ብለን ነፂን አምጥተናምና አልመከርንም? ኖ አይሆንም አለች፣ ድርቅ አለች፣ ድርቅ ኦ ማይ ጋድ። ማንም ሰው እንዳይመክረኝ እኛ ስንመክራት እናቴ እኛን ባሽሙር አጮልቀ በይኗ እንደዚህ እያየችን ቀንታችሁ ነው፣ በእኔ ስለማታገኙት ነው ስለ ሰው ማውራት ትፈልጋላችሁ፣ አይዲያታችሁ ነው እያለች አጮልቀ እያየችን ነበረ። መከራችን ስታሳይን ከዛ ብለን ብለን ተውናት፣ ተውናትና ሙድያዝን መሳቅ ጀመረን ማለት ነው። ምክር ትተናል እና እንግዲህ ያው ተመክረሽ ተመክረሽ አልሰማም ብለሽ ነበረ። አሁን እንደ ጅል ተቆጠርኩ እያልሽ ነው። ምንም ማረግ አይቻልም፣ ምንም ማረግ አይቻልም። ገና ገና ብዙ ነገር ይመጣል አልኩሽ እኮ በፊትን በፊት ነገርንሽ ነበርና፣ ነፂ አሁንም እውነት አለኝ ገና ብዙ ጉዳይ አወጣለሁ ብላ ፎቶዋቸውን እንደዚህ ሮማንቲክ ሆኖ የተነሱት ፎቶ። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ! ይሄ የእንትኑ የባንዲራው አቤት፣ ነጭ እንትን ለብሰ የተነሱት አቤት ያምር፣ አቤት ሲያምር። ይሄ የቅርብ ጊዜው የቅርብ ጊዜ ነው፣ እና ሰሞኑን የተነሳችሁትንስ አይነት ሰሞ ትንሽ እንደው በወሬ ሳልደፋብሽ ማለት ነው። አሁን ቡታጅራ መጥቶ ሆቴል ተገናኝታችሁ የተነሳችሁትን ፎቶ ሰሞ ትንሽ በውስጥ ላኪልኝ፣ አተር ስቆረጥምልሽ እኔ ልሙት። እንደው በወሬ ድፍት ትልልብሽ ነው የኔ ቆንጆ፣ ላኪልኝ እስኪ። እና ደመቁ እንግዲህ ዛሬ ዌል ዌል፣ እንግዲህ ዌልካም ዌልካም። እያነበ እያነባች ነው እንግዲህ የምትመጣብን አይድላችን። ምን እናድርግ? አሁን እንደው ዳገባን እኮ ጋይስ ጋይስ እንዳገባን አመት ሙሉ ስታነፈጭልብን ስታነፈርቅብን፣ አራታ አንቺ ልጅ እንደው ልጁ ራሱ አልቃሻ ነው የሚሆነው። ልጁን ባበን ባሁኑ እንዳይወጣ እንደ ወጣ ባክሽ ያታልቅሽብት አሁንም አርግዘሽም ታለቅሻለሽ። እንደዚህ ይላሉ ደጋፊዎቹ። ሩቴ የኔ ልዕልት አመቱ ሙሉ ስታለቅስ ስት የፍቅር ጥያቄ ስታቀርብ ስታቀርብ አልቀሳ፣ ጥያቄውን ሲቀበላት አልቀሳ፣ ከዛ ሌላ ሴት ሲያመጣ ሲያመጣ አልቀሳ ከዛ ቤት ስትወጣ አርግዛ አሁንም አርግዛ ታለቅሳለች። አርግዛማ ይበለጠ ስትወልድ አንድጂዋል። ፈጣሪ ሆይ ፈጣሪ ሆይ ቅያሪ ልብስም አይኖራትም። አሁን ቪዲዮ የሚለቀቀው በሱ ቻናል ብቻ ነው፣ በሷ ምንም አይነት ቪዲዮ አይለቀቅም። ረገጠው ተጀመረ፣ ረገጠው ተጀመረ፣ ተጀመረ። ነገርንሽ እኮ ይኔ። ቆንጆ እባክሽ ታይ ታይ ታይ አለን ፉን ፉን እኛ ምን መክረሽ ሲጀመር ጀመር ለራስሽ ብለን ነው፣ ለራስሽ ጥቅም። ሴት ልጅ ሜዳሊስት ድርክ ስለማንፈልግ እናትሽ ሳትቀር አባትሽ ሳይቀር ወንድምሽ እህትሽ ሳይቀሩ መከሮች መከሮች አልሰማ ስትይ እነሱም አሁን ማሽቃበጡን ተያይዘውታል ማለት ነው። እህቶችሽ እናቶችሽ ማሽቃበጥ። አሁን እናቷ ስትዳር ሰርግ ብለው ሲሄዱ እንኳን ደስ አልሻላሉ እና አብዛኞቻችሁ ምን በህማማት የተጋባ። በነገራችን ላይ ቤተሰብ ያዘነበት ትዳር መቼም አይባረክ ታውቃላችሁ። ቤተሰብ ካዘነባችሁ መቼም አይሰካላችሁም። እና ቤተሰብ የመረቃችሁ ግን ማለት ነው ምንም ባይኖራችሁ ይኖሯቸዋል። ፈጣሪ ኮ ገንዘብ በምን ምክንያት እንደሚሰጣችሁ አታውቁም። ግን አንዳንድ ሰው ገንዘብ ሲያገኝ ፈጣሪውን ረስቶ ገንዘብ ማምለክ ይጀምራል። ና እነሱ አሁን ያኔ ሆሳና ሲገቡ እነሱ በቃለምን በእጃቸው የጨበጡ መስሏቸዋል። ነገር ግን ሁሉም ነገር አንድ ቀን ባዶ እንደሚሆን አላሰቡም ነበር። እና ነፂዬ እንግዲህ አይዞሽ፣ እንግዲህ አይዞሽ። አንችልም ብልንልሽ አንችልም። አሁን እንግዲህ ወደ አንቺ ይመጣል የሚል ተስፋ አይኖረንም። ቢቀርብሽ ይሻላል፣ ይቅርብሽ የኔ ቆንጆ። ይህና ተራማሽ ሰው ይዘሽ እንዴት ነው የምትኖሪው? ቢቀርብሽ ይሻላል። ሕይወትሽ አደጋ ላይ እንዲወድቅ ካልፈለግሽ ይቅርብሽ። አብረሽ ይቅርብሽ፣ ይቅርብሽ። እውነት አለኝ፣ እውነት አለኝ። በቃ መጥቶ አግኝቶሻላ በቃ ከላስ የልጅ አባ እንዲሆን የሱ ልጅ ልታሳድጊ ነው እንዴ? ደግሞ የሩታ ልጅ ሲጀመር አብረሽ ጋር ብትሆኝ የሩታ መታ አገናጭላ አገናጭላ ነው የምጠለሽ ከሱ አብርቅሽ ይሻልሻል። የሱ ልጅ ተሸክማ መጀመ አንቺ ጋ ይመጣል። መምጣት ይመጣል፣ መምጣት ይፈልጋል። ነገር ግን ልጁን ትቶ እንዲሄድ አትፈቅድለትም። ጉሮሮን ይዛ ነው የምታስቀምጠው። እና እንግዲህ ምንም ማድረግ አይቻልም። ብቻ ነፂ መታለች ዛሬ። እንግዲህ ዛሬ ማታ ጠብቁኝ ብላለች ከሆስፒታል ሆና እውነት ምን ምናለች? እንጂ ትወጣለች፣ አትቀርም። ጠብቁ ብላለች፣ እንጠብቃለን። እንግዲህ አምና ሜላት ነበረች በዚህን ወቅት ፈታ ዘና ስታደርገን የነበረ፣ አሁን ደግሞ ነፂ መጣች ማለት ነው። እና እንግዲህ ሩቲ ያው እምባሽን ለመጠራረግ ሶፍት በጎችዬ ላኩላት። ሶፍትም አይበቃትም ላኩላት። አበገዝ የንቀቱ ንቀት ማለት ነው። ትናንትና ስልኳን ወርውሮላት ሄደ። እርጉዝናት ራሷ ተጎንብሳ እንድታነሰው ብሎ አሽቀንጥሮ ወርውሮ ጥሎላት ላሽ አለ። በእጇ ብትሰጣት ሳንተ ደፋል። እንዳጨካከነ መሬት ላይ ቁጭ አርገው ግቡ ማለት ነው። እንዴት እንደሚንቃት ከሰው እኳ አይቆጥራትም። ና እንግዲህ ደመቁየ፣ የዋህነቴ እንደ ጅል አስቆጥሮኛል። ካል ሻኦ በጣም ነው ያስቆጠረች። ሲቀጥል እኛ ስንመክርሽ እኛን መልሰሽ እየሰደብሽን ነበረ እንግዲህ መክረንሽ መክረንሽ አልሰማ ስላልን አናዝንም። አሁን እኔ አላዝንም፣ ምክንያቱም በፊት ብዙ ነገር ብለናል። የእውነት በጣም ታይ ቤተሰብ ሽራክብሪ ከቤተሰብሽ አትውጭ ለቤተሰቦች መልሳት በቃ አሉ። አንዳንድ ጅሎች ልክ እንደሷ ጋጥ ወጣሉ እነሱ ማለት አይሮታዬ ማለ ሮታ አይዞሽ። እናቷስ ሳይደከረክሻት አፌ ቁርጥ ይበልልሽ። ልክ ልኳ ኳን ነገርሻት። ለእናቷ መልስ ስትሰጥኮ ነው እናት እናባቷን አያገባችሁም ስትል ማለት አፌ ቁርጥ ይበልልሽ። እስኪ እነዛ ሆናሉ። አሁን ዛሬ የሉም የሉም። ቤተሰብ ምንም ቢሆን አይጥልሽም። ሲቀጥል አሁንም ቢሆን ቤተሰብ አገባቸው እያልሽ ነው። ጥሩ ጥሩ፣ ካላገባቸው ጥሩ። መጨረሻሽን እኛ እናያለን ያለን። እንግዲህ ዞሮ ዞሮ ነፂ ደግሞ ምን እንደሆነ እኔ አላውቅም። ብቻ የነጻነት ነገር ግራ እያጋባኝ ነው። ዞሮ ዞሮ ቻናልሽን እናበረታታሻለን። ያው አብረሽ ውሸታም እንደሆነ ድሮም እናቃለን። አሁንም እያወቅን ነው፣ እያየነው። ሚስቱ እያሳየችን ራሱ እየሸመጠጥ ነው። ገና አንችንም ይሸመጥጥሻል። አላውቅሽም ብሎ ነው የሚሸመጥጥሽ ና እንግዲህ እስካሁን ዱባይ እስከሄዱበት ሰዓት ድረስ ያወሩ ነበረ እንደሚጋቡል ምር ምታውቃዋን ነፃነት የመጣቸው ሲረገዝ ነው እንጂ እስከዛሬ እሱ ድራማ እየሰራ እንደሆነ ምታቃ። ሴቶቹን እንዴት እንደሚያሳምናቸው ራሱ ግራ ነው የሚገባኝ።